በዚህ ቻናል አዲስ የሆናችሁ ቪዲዮውን ከመጀመራችን በፊት ሰብስክራይብ፣ ላይክ ቪዲዮውን ተጫናችሁ። ቤተሰቡ አሰላሙ አለይኩም ቤተሰብ እንዴት ናችሁ? ዛሬ እንግዲህ ወደ አረብ ሀገር ልንሄድ ነው፣ ፓስፖርታችን መጥቶልናል ብለን አናስደነግጣቸው። ምዝጋ እናቁ ዛሬ እናታችን መታለች፣ እናታችን መታልናለች። እንግዲህ ሻንጣዋን ሁሏን ይዛ ገብታለች፣ ከገጠር ማለት ነው። ከውጭ የመጣች ነው የምትመስለው። እንግዲህ እሳን እናሳያቸው እንግዲህ በምታዩት መልኩ ሻንጣዋን ይዛ ገብታለች። ወደ ሀይቅ እላችኋለሁ። እንዴት ናችሁ ማዘር? እንዴት ናችሁ? ደህና ናችሁ? ደህና ናችሁ ሆይ ነን ናችሁ? መጣችሁ? ኧረ ደህና ነን ነን። እስኪ ዛሬ ነው እንኳን መጣችሁልን። ዛሬ እስኪ ሀይቅም ያለውን ቤታችሁን ሁሉን ነገር ደግሞ ያንን የሰራሁትን ቪዲዮ በጣም ወደውልዋል። ጫቱን ብቻ አቁሙ ብለዋል አይ ይሄ ለእኔ ምክር ነው፣ በጣም ነው የምቀበላቸው። ለእኔ ምክር ነው፣ ምክሩን በጣም እቀበለዋለሁ፣ አደንቀዋለሁ። ለእኔው ነው። በረካ የሆኑ እህቶቼ፣ ወንድሞቼ እኔ የምቀበላለሁ ምክሩን። እነሱም ያው እውነታቸው ነው፣ ትክክል ናቸው። አዎ እና እንደዛ ብለዋል። እንግዲህ ዛሬ ደግሞ በሀይቅ ያለሆነ ቤት ሆነ ቦታ ሆነ እስኪ ዛሬ ታስጎበኙናላችሁ። እስኪ ወደ የሚቀጥለው እንሄዳለን። አብራችሁን ቆዩ ተመልካቾቻችን። ይሄንን ይሄ ይሄ ፓፓያ ነው። ይኸው በፊት አልሄድ ያለመሆኑ ነው። ይኸው ይኸውልህ፣ ይሄ ያው በቋሎ ይኸውልህ፣ ተመልከት። ይኸው እኛ በገጠሩም በከተማውም አልሐምዱሊላህ እየሰራን ነው። አላህ ይጨመርልን። አዎ፣ በጣም ገጠርም በጣም ጠንካራ ሴት እንዲሆንኩ ነግረውናል። ብዙዎቹም ጎበዝ ነው፣ በጣም ጎብዙሃ። አዎ፣ ይሄ ቦታው ሁሉ ያንቱ ነው። አረብ ሀገር ሄጄ የሰራሁት ነው። ከዛ ሁሉ ችግራው ወጥተው ማለት ነው። ማሻ አላህ ማሻ አላህ። ይኸው ያው ይሄ እንግዲህ አቡካዶ በጣም ይሄ ነው፣ ፉላ ይሄን ነው የሚባለው ይባላል። በአረብ ሀገር አፍርቷል ማለት ነው። አዎ አፍርቷል። ጀምሯል አልፈረ ጀምሩ አለ። ይሄ ሙዝ ይባላል። ሙዝ ነው ይሄ? አዎ ይሄ ሙዝ ይባላል። እንግዲህ በቤቱ በግቢ ውስጥ ነው ይሄ ሁሉ የሚገኘው። ይሄ ሙዝና በግቢ ነው የሚገዛው። ወፍ ምናምን በልቶ ይሄ እንደምታውት በቀሎ አተንከባከቡት መሰል አንቱም ጠፍተዋል። ወደ ገጠሩ ክረምቱ ጋር ክረምቱ ጋር ነው እዛ ያለው። ምን እዛ ያለው የሆነ ጊዜ አሁን እንደው ብቅ ብዬሽ እንደው እኔም ትንሽ እንደው አንዳንድ ጊዜ ዛሬ መስከረም ነው፣ እስቲ እንግዲህ አረሙም ታለቀ፣ ምንም ታለቀ ብዬ መጥቼ ነው። እዚ የውላችሁ ማሻአላ ታውት እሺ። ኩሽና ያላት እቺ? አዎ ኩሽና ነው አዎ። እቺ ኩሽና ናት። አንተ ነው ያሰራሃት? አዎ እኔ ነው ያሰራሃት። ያው እንግዲህ

ደህና ነው፣ ደህና ነው። በጣም ምርጥ ቤት አለወት። በገጠሩም በሁሉም በጣም ጎበዝ ነው። ምንዲን ተዘርቶን ይሄ ዘቃቅ ብዬሽ ማሻላ ማሻላ። ይሄ አሪፍ ነው። ይሄ አጥሩ ነው ኮሽኑ። ይሄ ቤቱ እንግዲህ ይሄ ነው። ከኋላ ያለው ይሄ ነው። ይሄን ይመስላል። ከባድ መሳሪያ ነው ያን እንደዚህ ያደረገው። እስኪ ሁሉ ነገር ስንት ምን ይሄ አሁን

ቡና ማለ ፋዬ። ማሻአላ ማሻአላ ማሻአላ። ይቺ ደግሞ የኤሌክትሪክ ምጣድ ያላት ናት። አዎ፣ ደግሞ ሸቷል። እረ፣ እንዲያነክስሽ ይቺ ናት። አረ እንግዲህ ንባችን ይች ናት። ቡናውን ህዱ እኮ ቤተሰቦች። አይ እንግዲህ እንደምታዩት በጣም ኃይለኛ ታታሪ እናት ነዎት። በጣም ጎበዝ ነዎት። እኔ ሳላደንቀዎት አላልፍም። እስኪ መልሰው እስኪ ወደ እዛ ደግሞ አስጎብኙኝ እንደም ቡና እንግዲህ አፍርቷል። እንደምታዩት ቡናው ይሄ እናንተ ቡና ነው። አረ የሚገርም ነው። በጣም በጣም ኃይለኛ ነው። አማን ናችሁ ወይ? ሰላም ናችሁ? አይብራችሁ ረ ምርጥ ነው። ምርጥ ነው ፓፓያው ይሄ በጣም እዛ ላይ ነው። በምን ነው የምታወርዱት? ሲዝ በረጅም ሰበቆ ነው። አሁን ይሄ አሁን ላይ ዝም ይላል ነው ያለ በጣም ጎበዝ ነው። በቀሎ በስቶ በኋላ በቀሎ ምን ልጆቹ ናቸው። ዘሩ መሰል ልጆቹ ናቸው። ዘርሽ እዛ ነበርኩኝ። አዎ አበላሽ ነው። እንዴው ሳናቅ ምን አዎ እንዴውኛማ ገበሬ ነን ብለን ነበር የዘራን። ዋንቱ ምን ልጆቹ ናቸው አላወቁት። አሁን እንዲያው ዝም ብሎ እንዲያው ቅጥን ብሎ እንዲያው እዚያ ዘልቆ ዝም አለብን። በቀሎ እምበላለን ብለን ነበር። እናያለን አይናይን እንዲሁ የሚገርም ነው። ይቺ ፉላ ታፈራለ። አረ፣ ዝምም ነው የምትለው በጣም ሀይል ታፈራለ። ጉድ ነው ጉድ ነው። ኧረ በጣም ጠንካ ወደ እዛ ወደ ውስጥ ግን አላሳየሁንም እኮ ታያ ነው። እስኪ እንሂድና። ምንድን ናት ምንድን ናት ይቺ? የበረሃ ዛፍ ናት። በጣም ትጣፍጣለች። ምንድን ነው? ትበላለች። ነጋዴ ስለነበርኩኝ፣ አትክልት ነጋዴ አዎ እስኪ እስኪ ቃሁ እንደው ምን ያሳያችሁ እንግዲህ፣ ቅርጫቱ ቅርጫቱ፣ ወደ ገጠር ሲገቡ እንግዲህ ገቡ፣ በዛ አትክልት የተባለ የጉር ነበር። አዎ ይችና አሳይተና እስኪ ደግሞ በዚህ ውስጥ አሽኩቲ ይባላል ደግሞ ይሄ አሽኩቲ ለምን ነው የሚያገለግሉ አሽኩቲ ደሞ አጥር ስግስግና አሽኩቲ የቆንጆ ነው ይሄ ለቆንጆ ነው ይሄ አሽኩቲ ነው አዎ ጉድ ጉድ ማሻአላ ነው በጣም ጥሩ አዎ እንዲያው ያላለው ነገር የለም

ጉር ነው ጉር ነው ጉር ነው። ኃይለኛ ሰው ነው እንዴ እንዲህ ያለሁ መሆን ሆን መቻወቅ ነኝ። አሁን አልሐምዱሊላህ። አው ከዛ ሁሉ አውጥቶ ከዛ ሁሉ አውጥቶ ስንት ነገር አሳልፈ ምን ብለን አልሐምዱሊላህ፣ ይኸው እዚህ ደረጃ ደርሰናል። ደሞ አሁን በገጠሩም በከተማውም እኛ እንደዚህ ነው ስራችን የምናረገው እናረጋው የበለጥ ሁነን የበለጥ ሁነን የምናሳይ የበለጥ ሁነን ደሞ ተወዳጅነት አባ ሁሉንም ነገር እናሳያለን፣ የምንከስበውን ሁላ የምናመርተውን። መርሀባ፣ መርሀባ። ጉብኝቱን አሁን እንግዲህ አርገናል። የልጆቹ አባት ሰው ናቸው፣ አሳዩን እንጂ የልጆች አባት ኖቶ ነው። እሺ፣ አብረን ነው፣ አንድ ላይ የመጣ ነው። ነው እንዴ? አዎ፣ አረባ ጎበዝ ናችሁ። አረ ጉድ ማሻላ ማሻ ደህና ነው ደህና ናቸው። ግ መርሃባ። እንግዲያስ አይዟችሁ። እንግዲህ ያስ ጥሩ ነው። በርቱ በርቱ እንላለን። አሁንም እናጠናክራችኋለን፣ በርቱልን እንላለን። እና እንግዲህ አዲስ ነገርም ካለ እናሳውቃችኋለን። እን እላችኋለሁኝ። መርሃባ መርሀባ እንግዲህ ተመልካቾች የሚያዙንን ከአንቱ ጋም እንዲንሰራላቸው የሚፈልጉ ነገር ካለ የምናሳውቃቸው ይሆናል። መርሀባ ችግር የለም እኔ እንዲያው እኔ እህቶቼ ወንድሞቼ፣ ሁሉንም ስለ ፍቅር ስለ በጣም ነው የማፈቅራቸው በጣም ነው የምወዲያቸው። መርሃባ ምንም በላይ ነው እኔ እንኳን እንደሱ አይደለም። ከባሎት ጋር እንዴት እንዴት ተገናኘ፣ የፍቅር ታሪክ ሆንም ያውሩን ካሉ እስኪ እናሳውቃለን። አሁንኛ እንግዲህ እንደዛ ነው። በሉ ሰብስክራይብ፣ ሼር፣ ላይክ አድጉ በሏቸው። እስኪ በሉ እንግዲህ ሰብስክራይብ ሰብስክራይብ በሉ። ሰብስክራብስክራሰብስክራይብ ሰብስክር በራይ የራርጉን እንግዲህ ውደዱን፣ እኛ እንወዳችኋለን። መርሀባ መርሀባ አብሽር ዋይ እዚያችሁ ቋንቋ ላይ ችግር ትምህርት ስለነበር ጎበዝ ነው ጎበዝ ናት ችግር የለውም። በተቀረው ሁሉንም ያዝዛችሁኝን መርሀባ ብያለሁ። በደህና በቃሽ።